ልብ በሉ በዓለማቱ ላይ የጀመረው ትልቁ ትዕይንት የሰማይ ስብሰባ ተሰብስቦ ሳለ አንድ ፍጥረት በትቢት ቀና ራሱን ከፈጣሪ በላይ ለማድረግ ሲሞክር የነበረው ሰላም በሁከት ተናወጠ። በዚህ ቅጽበት ሌላ ድምጽ ተሰማ፣ በቅናት የተሞላ በፍቅርና በታማኝነት የጸና እንደ እግዚአብሔር ያለ ማን ነው የሚል ጩኸት። ዛሬ የምንመለከተው የሰማይ ጦር ኃይል ታሪክ፣ የሊቃነ መላክ አለቃ፣ የብርሃን ሰራዊት መሪ፣ የእኛም ታላቅ ጠባቂ ቅዱስ ሚካኤል ነው። ሰላም ውዴሰኒዘ ሚካኤል ዩቱብ ተከታታዩ፣ ባለፈው ጉዟችን የኪሩቤልና የሱራፊልን ታሪክ ተመልክተናል። አሁን ደግሞ ወደ ሊቃነ መላእክት ሊቃነ መላእክት ሊቃነ መላእክት ማለት የመላእክት አለቆች ማለት ነው። ወንጌላዊው ዮሐንስ በራእይ በእግዚአብሔር ፊት የሚቆሙትን ሰባቱን መላእክት አየሁ ያላቸው እነዚህ ሊቃነ መላእክት ነው። ሌሎች ቅዱሳት መጽሐፍትም ሁለቱንም ሶስቱንም ጠቅሰዋል። ለምሳሌ ሄኖክ ራኤል፣ ሮፋኤል፣ ራጉኤል፣ ሚካኤል፣ ሰራቃያል፣ ገብርኤል ጠቅሷቸዋል። ነቢዩ ዳንኤልም ደግሞ ቅዱስ ሚካኤልና ቅዱስ ገብርኤልን አንስተዋል። በመጽሐፍ እያሱ ወልደ ነዌ ደግሞ የእግዚአብሔር ሰራዊት አለቃ ለማረጉ ጠቅሷል። ቅዱስ ሉቃስም ቅዱስ ገብርኤልን ጠቅሷል። ቅዱስ ጳውሎስ ደግሞ ለመላእክት አለቃ ድምጽ ከሰማይ ይወርዳል ሲል ቅዱስ ሚካኤልን አንስቷል። በይሁዳ መልእክት ላይም ለመላእክት አለቃ ቅዱስ ሚካኤል ሲል ቅዱስ ሚካኤልን የጠቀሰ ሲሆን በመጽሐፈ ጦቢት ደግሞ የቅዱሳን ጸሎት የሚያሳርጉ ወደ ከበረ ወደ ገነነ ወደ እግዚአብሔር ጌትነትም የሚያገቡ ከከበሩ ከሰባቱ አለቆች አንዱ አለቃ እኔ ሩፋኤል ነኝ በማለት ሊቃነ መላእክት ሰባት መሆናቸውንና አንዱም ሩፋኤል መሆኑን ይገልጻል። በመዝሙረ ዳዊትም እኔ ግን አማልክት ናችሁ ሁላችሁ የልዑል ልጆች ናችሁ፣ ነገር ግን ነገር ግን እንደ አንዱ ትወልዳላችሁ በማለት የዲያብሎስን መውደቅ ከአለቆች እንደ አንዱ ብሎታል። ይህም በመላእክት ዘንድ ሊቃናት መኖራቸውን ያመለክታል። በራእየ ዮሐንስ ሚካኤልና መላእክቱ ሲል ቅዱስ ሚካኤል በሊቅነት የተሾመባቸው መላእክትን መኖራቸውን አስረድቷል። ለዛሬ እስቲ ቅዱስ ሚካኤል እንመልከት። ቅዱስ ሚካኤል ሚካኤል ማለት በዕብራይስጥ ቋንቋ ሚ መኑ፣ ካ ከመ፣ ኤል አምላክ መኑ ከማምላክ እንደ እግዚአብሔር ያለ ማን ነው ማለት ነው። ቅዱስ ሚካኤል ዲያብሎስ በትዕቢት ጣሪነትን ሽቶ በዓለም መላእክት ሁከት ባስነሳ ጊዜ የቅዱሳን መላእክት ፊታውራሪ ሆኖ ዲያብሎስን የተዋጋ ጽኑ ኃያል መልአክ ነው። በሰማይም ሰልፍ ሆነ፣ ሚካኤልና መላእክቱ ዘንዶን ተዋጉት፣ ዘንዶም ከመላእክቱ ጋር ተዋጋ፣ አልቻላቸውም። ከዛም ወዲያ በሰማይ ስፍራ አልተገኘለትም ይለናል ራእይ ምዕራፍ 12 ከቁጥር 7 እስከ 8። ቅዱስ ሚካኤል ሊቀ መላእክት ነው። ይሁዳ በመልእክቱ የመላእክት አለቃ ቅዱስ ሚካኤል በማለት ሊቀ መላእክትነቱን ገልጿል። ይቹም ሩበመንበብ ተደርጎ የተፈጠረው ዲያብሎስ የተዋት ክብሩ ናት። ቅዱስ ሚካኤል ይቅር የሚል ህማትም የራቀ ነው። ለሰው ባደረገው በጎነት ለሕዝቡ ሁሉ ታዛዥ ነው። ቅዱስ ሚካኤል ስለ እግዚአብሔር ሕዝብ የሚከራከር መልአክ ነው። የሙሴን መቃብር ለእስራኤል አሳይቶ አምልኮተ ባዕድ እንዲፈጸም ለማስተማር በተነሳ ጊዜ የተከራከረውና እስራኤላውያንን የጠበቃቸው እርሱ ነው። እስራኤልን ጠላታቸው መንጋጋ ለማውጣት ይራዳቸው የነበረ ቅዱስ ሚካኤል ነው። በመጨረሻ ዘመን ህዝበ እግዚአብሔርን ከሐሳዊ መሲህ ጥፋት የሚጠብቃቸው እርሱ ነው። ከዋነኞቹ አለቃ አንዱ በማለት ነቢዩ ዳንኤል የገለጠው በባቢሎን ምርኮ የተራዳው ቅዱስ ሚካኤል ነው። እስራኤልን የመራ ኢያሪኮን ግን ያፈረሱ ዘንድ ያፈርሱ ዘንድ የተራዳ እስራኤል እግዚአብሔር እግዚአብሔርን በበደሉና በተማረኩ ጊዜ ስለ እነርሱ ያማለደና ምሕረት ያሰጠ ኢያሱ የጠበቀ ስለ እርሱም የተከራከረ ለእስራኤል ህግ ሰጥቶ በሲና አብሯቸው የነበረ ቅዱስ ሚካኤል ነው። የሶምሶምን መወለድ ለማኑሄ ያበሰረ፣ እስራኤልን ሊያጠፋ የመጣውን የአሦራውያንን ሰራዊት የገደለ፣ ሎጥን ከሰዶም ያወጣ አምልኮተ እግዚአብሔር በመቆየቱ ምክንያት ወደ አንበሶች ጉድጓድ ለተጣለው ለነቢዩ ዳንኤል ስንቅ አስይዞ ነቢዩን ዕንባቆም እስከ ባቢሎን ያደረሰው ሊቀ መላዕክት ቅዱስ ሚካኤል ሲካሄድ ነው። በመድኃኒታችን በኢየሱስ ክርስቶስ ለት ለተተንሳኤ የመቃብሩን ድንጋይ ተልብጦ ለመግደላዊት ማርያም የታየው ሊቃነ ሐዋርያት ቅዱስ ጴጥሮስን ከሄሮድስ እስር ቤት ያወጣው በልቡ እግዚአብሔርን ይፈልግ ለነበረው ለጸሎተኛው ለመቶ አለቃ ቆርኔሌዎስ በዘጠኝ ሰዓት ላይ የተገለጠለት ቅዱስ ሚካኤል ነው። ስለ ቅዱስ ሚካኤል ክብር፣ ጠባቂነትና አማላጅነት ከቀደምት አበው የተማሩትን በኑሯቸው ያዩትን የቤተ ክርስቲያን አባቶች ጽፈዋል። ከእነዚህ መካከል ዮሐንስ አፈወርቅ፣ የኦስጣጥዮስ ዘአንጾኪያ፣ ቅዱስ መቃሪዎስ፣ ቅዱስ ያሬድ በዱ ተዘጋው አባ ጊዮርጊስ ዘጋሥጫ በሰዓታቱ በሰፊው ጽፈዋል። ንግሥተ ክሊዮፓትራ ፓተር ለሚባለው ጣዖት ያሰራችው ቤት በእስክንድሪያ ነበረ። ይህ ቤተ ጣዖት እስከ እስክንድሪያው ፓትርያርክ እለስክንድሮስ ዘመን ድረስ ነበረ። እለስክንድሮስ ሊያጠፋው ሲነሳ በህዝቡ ልቦና ገና አምልኮተ ጣዖት ስላለ ጠፋላቸው ስላጠፋላቸው 18 ፓትርያርኮች ያልነኩትን ስላጠፋላቸው 18 ፓትሪያርኮች ያነኩትን አንተ ለምን ታፈርስብናል ብለው ተቃወሙ። እለእስክንድሮስም ህዝቡን መክሮና አስተምሮ የሳተርንን በዓል ይውልበት በነበረ ዕለት የቅዱስ ሚካኤል በዓልን እንዲያከብሩ አውጇል። አውጆ ቤተ ጣዖቱን በቅዱስ ሚካኤል ስም ሰይሞ ቤተ ክርስቲያን አደረገው። ከዚያ በኋላ በቅዱስ ሚካኤል ስም አያሌ አብያተ ክርስቲያናት መታነስ ጀመሩ። በተለይም ኬልቄዶናውያን በተራቸው በኦርቶዶክሳውያን ላይ በሰነዘሩት በአራተኛው በሰማዕትነት በኦርቶዶክሳውያን ላይ በሰነዘሩበት በአራተኛው መቶ ክፍለ ዘመን በሰማዕትነት ያለፈችው ግብፃዊ ታፎሚያ ባህላዋ በየወሩ አስራ ሁለተኛ ቀን የቅዱስ ሚካኤልን በሀ1 የሚቤታችን ባያጽኝ ደግሞ በዓለ እግዚአብሔርን ያከብሩ ነበረ። በኋላ በሞተ ጊዜ የቅዱስ ሚካኤልን በዓል በየወሩ ትዘክር ዘንድ አደራ ብሏት ነበረ። ለዚህም የሊቀ መላዕክት ስዕል ሰጥቷት ነበረ። ሰይጣን በመነኩሴ ተመስሎ በተደጋጋሚ በመምጣት ካህኑ ከአሁን በኋላ እንዲህ ያለውን በቅዱስ ሚካኤል ስም የምታደርጊውን በዓል እንድትተው ይነግራት ጀመር። በተለይም በ12 ቀን እኔ ቅዱስ ሚካኤል ነኝ ብሎ መጣ። ነገር ግን በትረ መስቀል ባለመያዙ አፍሚያ ተጠራጠረችው። አንተ ቅዱስ ሚካኤል ከሆን የቅዱስ ሚካኤል ስዕል አለኝ፣ እርሱን ለአምጣና ተሳለመ አለችው። በዚህ ጊዜ እንዳወቀችበት ስለገባው ዘሎ ያዛት ተራዳዩ ቅዱስ ሚካኤልም ፈጽሞ በመድረስ ዲያብሎስ ድል አደረገላት ከዚህ በኋላ የቅዱስ ሚካኤል በዓል በሰፊው መከበር ጀመረ የኢትዮጵያ ቤተክርስቲያን ስንክሳር ህዳር 12 የግብፅ ቤተክርስቲያን ስንክሳር ህዳር 12 በኢትዮጵያ ቤተክርስቲያን ስነስርስዕል ፊት ስነስዕል ሰፊ ቦታ ካላቸው መካከል የቅዱስ ሚካኤል ስዕል አንዱ ነው በመቅደስ የፊት ለፊት ግድግዳ ላይና በመቅደስ በር ላይ በብዛት ተስሎ ይገኛል በመቅደስ ግድግዳ ላይ የሚሳሉት ስዕሎች ቅዱስ ሚካኤልን መንበሩ የሚያሳዩ ሲሆኑ በመቅደስ በር ላይ ደግሞ ልብሰ ተክህኖ ለብሶ ሰይፍ ይዞ እንደቆመ የሚያሳዩ ናቸው። ከእመቤታችን በስተቀኝ ቅዱስ ሚካኤል፣ ቅዱስ ገብርኤል በግራ ተስሎ እናገኘዋለን። በአንዳንድ ምዕመና ቤት የሚገኘው ቅዱስ ሚካኤል ስዕል ግን ኦርቶዶክሳዊ ትውፊትን ያልጠበቀ ቅዱስ ሚካኤል እንደ ወታደር የጦር ጥሩር ለብሶ ዲያብሎስን ደግሞ በአፍሪካዊ ሰው አምሳድ የሚያስቀምጥ የተሳሳተ ስዕል ነው። በቅዱሳን ገድል ውስጥም የቅዱስ ሚካኤል ተራዳይነት በልዩ ልዩ ቦታ ተገልጧል። በቀዳሚ መነኮሳት አባ እንጦንስ ታሪክ ውስጥ ቅዱስ ሚካኤል ስርዓተ ምንኩስና እንዳስተማረውና ከዲያብሎስ ፈተና ይጠብቀው እንደነበረ ተገልጧል። በገድለ አቡነ ተክለ ሃይማኖትም የአቡነ ተክለ ሃይማኖት ጠባቂ መልአክ ቅዱስ ሚካኤል ሞቶሎሚ ድል ነስቶ የአቡነ ተክለ ሃይማኖት እናት እግዚሐርያን ከዳሞት ወደ ኢቲሳ እንደመለሳት ተጽፏል። በገድለ ክርስቶስ ሰምራም የክርስቶስ ሰምራ ጠባቂ መልአክ ቅዱስ ሚካኤል እንደነበረና በተጓርላው ሁሉ ይረዳት እንደነበረ በሰፊው ተዘርዝሯል። ከዚህ ቪዲዮ እንደተመለከትነው ሊቀመላ ቅዱስ ሚካኤል በሰማይ የሰራዊት አለቃ በምድር ደግሞ የእግዚአብሔር ሕዝብ ታላቅ ተራዳይና ጠባቂ ነው። ስሙ ራሱ እንደ እግዚአብሔር ያለ ማን ነው የሚለው ጥያቄ ኃይሉና ጽናቱ ሁሉ ከፈጣሪ እንደሆነ የሚያረጋግጥ ነው። በየወሩ በ12 ቀን የምናከብረው በዓሉ የቅዱሳን መልአክ ተራዳይነትና አማላጅነት ለእኛ የጸና መሸሸጊያ መሆኑን ያስተምረናል። እናንተ ስለ ቅዱስ ሚካኤል የምታውቁት ሌላ አስደናቂ ታሪክ አለ ወይ? በኮሜንት ክፍል ላይ ሀሳባችሁን አካብሉ። ቪዲዮን ከወደዱት ላይክ ያደርጉ፣ ሼር ያደርጉ፣ ሰብስክራይብን በማድረግ የደወል ምልክቷን በመጫን ቀጣይ መንፈስ መንፈሳዊ ትምህርቶች እንዳያመልጣችሁ በሚቀጥለው ጊዜ ስለሌላኛው ሊቀ መልአክ እንዲሁም የሌሎች መላእክት አገልግሎት እንመለከታለን እስከዚያ ድረስ እግዚአብሔር ይጠብቃችሁ